ቀደሱ ዘንድ ፈልጉ ያለ እርሱ እግዚአብሔርን ማየት አይቻልምና ኦርቶዶክሳዊ ተዋህዶ ቤተክርስቲያን ከምትገለጥባቸው መገለጫዎች አንዱ ቅድስት የሚለው ስያሜ ነው ነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኵሉ ጉባኤ ዘሐዋርያት እንዲጸሎት ሃይማኖት ቤተ ክርስቲያን የቅዱስ እግዚአብሔር ማደሪያ የክርስቶስ ምስጢራዊት አካሉ ናትና አንድም ወደ ቅድስና የሚመራ የሚያነጻ የሚቀድስ የሚያስተስሪ የመንፈስ ቅዱስ የጸጋው ግምጃ ቤትና በሌላ በኩል ደግሞ የቤተ ክርስቲያን ተልእኮ የሰው ልጆችን በሙሉ በባህሪ ቅዱስ ከሆነው ከእግዚአብሔር ሱታፌ እንዲያደርጉ በቅድስና የጸጋ ማለት እንዲሆኑ በጸጋ እንዲዋሃዱ ማድረግ ነውና ይህች ቅድስት ቤተ ክርስቲያን ዓመቱ ሙሉ ትምህርቷም ስብከቷም ትልቋም ስራዋም ቅድስና መስበክና ሰዎችን ወደ ቅድስና መምራት ቢሆንም በአብይ ጾም ካሉ ሳምንታት ሁለተኛው ሳምንትን ግን በተለየ ቅድስት ብላ ሰይማ ልጆቿን ስለ ቅድስና በምዕላት ትሰብክበታለች፣ ታስተምርበታለች። እንደሚታወቀው ስያሜው የኢትዮጵያዊ የዜማ ሊቅ የመጽሐፍት መተርጉምና መምህር ከሆነው ከቅዱስ ያሬድ የተገኘ ነው። ከዚህ ሰንበቷ ዜማ ጀምሮ ስለ እለተ ሰንበት ቅድስና ይዘመራል። ቅድስት ቤተክርስቲያናችንም ሰንበቱን ስለ ቅድስና ልጆቿን ታስተምርበታለች። በቅዳሴ ጊዜ የሚሰበከው ምስባክ፣ የሚነበቡ ምንባባትና መልእክታት ሁሉ ስለ ቅድስና የሚያስተምሩ ናቸው። ስለምን ቅድስት ከአብይ ጾም ጋር ማስተባበር አስፈለገ ቢባል ወደ ቅድስና የሚመራ የምግባራት ሁሉ ንግስት የጽድቅ በር የመልካም ሕይወት ሁሉ እናት የምትሆን የተለየች የከበረች ጾምና ጌታችን ስለ እኛ ቤዛነት መጾሙንና አብነት መሆኑን ለማስታወስ ነው። ይኸውም ጌታችን አምላካችን ኢየሱስ ክርስቶስ የሚስጥር አድኅኖት ታላላቅ ስራውን ለመጀመር መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ገብቶ ከመሳያድ ከዘረጋ ሳያጥፍ የጾማት የአርባው ቀንና ሌሊት ልዩ የሆነች ክብርት ጾም የምትጀምርበት ሁለተኛ ሳምንትን ከልብ ያሳስበናል።